ሰላም ጤና ይስጥልን እንደምንዋላችሁ ሶስት አጫጭር ዜናዎችን ይጀላችሁ ቀርቤያለሁ እንድትከታተሉ በአክብሮት ጋብዛለሁ። ወደ መጀመሪያው ዜና ሳልፍ በኢትዮጵያ የተነሳው የእሳተ ገሞራ ፍንዳታ የፈጠረው ጭስ በህንድ ኒው ደልሂ የበረራ እንቅስቃሴ መገደቡ ተገለጸ። ከአፋር ክልል የተነሳው የእሳተ ገሞራ ጭስ በቀይ ባህር በኩል ኦማን እና የምንን አቋርጦ ህንድ ኒው ደልሂ መድረሱን የህንድ የሜትሮሎጂ ዲፓርትመንት አስታውቋል። ለብዙ ሺህ ዓመታት ሲብላላ የነበረው የሃሊ ጉቢ እሳተ ገሞራ ፍንዳታ እሁድ ጠዋት መጨስ ጀምሮ አመድና ጭስ ብናይ በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጦ በህንድ የአየር ክልል መታየቱን ቢቢሲ ዘግቧል። በዚሁ ጭስ ምክንያት በህንድ ኒው ዴሊ በርካታ በረራዎች ተሰርዘዋል። የሀገሪቱ አቬሽን ተቆጣጣሪ አየር መንገድ ጭሱ ባለበት አካባቢ እንዳይበሩ በጥብቅ ማሳሰቢያ ሰጥቷል። የጭሱ የብክለት መጠን በግልጽ እንደማይታወቅ የገለጹት ባለሙያዎቹ፣ ይሁን እንጂ ወትሮውንም በጣም የተጎዳው የኒው ዴሊ አካባቢ ተጽዕኖ ሊያሳድር ይችላል ብለዋል። የእሳተ ገሞራ አመድ በእሳት ገሞራ ፍንዳታ ወቅት ወደ ከባቢ አየር የሚለቀቁ ጥቃቅን ቅንጣቶችን የሚፈጥሩ ደመና ነው። የአመድ ብናኙ የአውሮፕላን ሞተሮችን ሊጎዳ፣ የአየር ማረፊያዎችን ሊበክልና ተጽዕኖ ሊያሳድር ይችላል። ይህም ለበረራ አደገኛ ያደርገዋል ብሏል ዘገባው። በዚህም ምክንያት በህንድ የሚደረጉ በረራዎች ተስተጓጉለዋል ተብለዋል። ወደ ሁለተኛው ዜና ሳልፍ፣ የኬንያ ለኡጋንዳ የባህር በር እንደምትሰጥ አስታወቀች። የኢትዮጵያ የባህር በር ጥያቄ ቀጠናውን አስደንግጧል። ከአንድ ሳምንት በፊት የኡጋንዳው ፕሬዚዳንት ዮዌሪ ሙሴቬኒ ሀገራቸው የባህር በር ካላገኘች ከኬንያ ጋር ጦርነት ሊቀሰቀስ ይችላል ሲሉ ማስጠንቀቂያ መስጠታቸው ይታወሳል። ኬንያ ለኡጋንዳ ጥያቄ በይፋ መልካም ምላሽ ሰጥታለች ተብሏል። የኬንያው ፕሬዚዳንት ውሊያም ሩቶ ጎረቤት ለሆነችው ኡጋንዳ የባህር በር እንደምትሰጥ አስታውቀዋል። ኡጋንዳ በኬንያ በኩል በነዳጅ ቧንቧ በመንገድና በባቡር ሀዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንድታገኝ እናደርጋለን ብለዋል ፕሬዚዳንት ሩቶ። ኬንያ ለኡጋንዳ ጥያቄ ምላሽ ለመስጠት ሲባል የነዳጅ ማስተላለፊያ ቧንቧን የሚያስተዳድረው መንግስታዊ ኩባንያ ከኡጋንዳ ጋር በጋራ ባለቤትነት ለመያዝ ፈቃደኛ መሆኗንም ፕሬዝዳንቱ ተናግረዋል። ኬንያ በቻይና እርዳታ የተዘረጋውን የባቡር ሀዲድ በቅርቡ እስከ ኡጋንዳ መዲና ካምፓላ ከተማ ድረስ እንደምትዘጋም በፕሬዝዳንት በኩል አስታውቃለች። ሌላኛው ወደብ አልባ ሀገር ኢትዮጵያ አማራጭ ወደብ እንደሚያስፈልጋት በይፋ ስትገልጽ ከዓመት በላይ ሆኗታል። አሁን ላይ ጉዳዩ ገፍቶ ከጫፍ የደረሰ ይመስላል። ወደ ሶስተኛው ዜና ሳልፍ ኢራን ውስጥ ሁለት ሴቶችን አስገድዶ የደፈረው ወንጀለኛ በአደባባይ በስቅላት እንዲሞት መደረጉን የኢራን መገናኛ ብዙሀን ዘግበዋል። ወንጀለኛው በአደባባይ በስቅላት እንዲሞት የተደረገ ሲሙናን በተባለ የኢራን ግዛት በሚገኘው ባስታም በተሰኘ ከተማ ውስጥ ነው ተብሏል። ግለሰቡ በሁለት ሴቶች በማታለል በኃይል አስፈራርቶ በማስገደድ እንደደፈረ ከዚህ ባለፈ ክብራቸውን በማዋረድ ሲዝትባቸውና ሲያስፈራራቸው እንደነበር ተጠቁሟል። መገናኛ ብዙኃን በአደባባይ የስቅላት ቅጣቱ መቼ እንደተፈጸመና የግለሰቡ ማንነት ይፋ አላደረጉም ተብሎ፣ ውድ የዩቱብ ተከታታዮች ገጹን ሰብስክራይብ፣ ላይክ እና ኮሜንት እየሰጣችሁ እንድታበረታቱ ይላለሁ። አመሰግናለሁ።